ኢትዮጵያ መድን ሁለቱንም ጨዋታ በግብፅ ያደርጋል ተባለም። ኢትዮጵያን በመወከል በካፍ ቻምፒዮንስ ሊግ እየተሳተፈ የሚገኘው የአምናው ሻምፒዮን ኢትዮጵያ መድን ከግብፁ ፒራሚድ ጋር የሚያደርገውን የሁለተኛ ዙር የመልስ ጨዋታ በሜዳውን ለማድረግ ባለመቻሉ በስደት ለመጫወት ተገዷል። በዚህም መነሻነት አስቀድሞ በኢትዮጵያ እግር ኳስ ፌዴሬሽን አመሻሽነት በሩዋንዳ ኪጋሊ አማሆሮ ስታዲየም እንደሚያደርግ ቢነገርም የኢትዮጵያ መድን አመራሮች ከፒራሚድ ጋር በፈጠሩት ግንኙነት ሁለቱንም ጨዋታ ካይሮ ላይ ለማድረግ ከስምምነት ላይ ደርሰዋል። በስምምነቱ መሰረት ፒራሚድ የኢትዮጵያ መድንን የትራንስፖርት እንዲሁም የሆቴልና ተያያዥ ወጪዎች እንደሚሸፍን ታውቋል። ኢትዮጵያ መድን ከፒራሚድ ጋር የሚያደርገውን የሁለተኛ ዙር የመጀመሪያ የካፍ ቻምፒዮንስ ሊግ ጨዋታ በአበበ ቢቄላ ስታዲየም ለማድረግ አስቀድሞ የተወሰነ ቢሆንም ሜዳው ከሚላን ደጌ ጋር በነበረው ጨዋታ ወቅት ውሃ በመቋጠሩ በዕለቱ የነበሩት የጨዋታ ኮሚሽነሮች ባቀረቡት ቅሬታ መሰረት ካፍ ሜዳውን ማገዱም ይታወቃል። ሻምፒዮኖች በሁለተኛነት የድሬዳዋ ስታዲየምን ቢያስመዘግቡ ሜዳው አሁንም ጨዋታውን እንዲያደርግ በካፍ በኩል ፍቃድ ማግኘት አልቻለም። መድኖች የኛውን መንገድ መምረጣቸው የኢትዮጵያ እግር ኳስ ፌዴሬሽን ሰዎችን እንዳላስደሰተም ተሰምቷል። ከዚህ በፊት ቅዱስ ጊዮርጊስ ከአልሃሊ ጋር ለሚያደርገው ጨዋታ ወጪን መሰረት በማድረግ ሁለቱንም ጨዋታ በካይሮ እንዳደረገ የሚታወቅ ሲሆን ኢትዮጵያ መድንም ተመሳሳዩን መንገድ መርጧል። ኢትዮጵያ መድን ተጫዋቾችንና የአሰልጣኝ ቡድን አባላቶችን በመያዝ ዛሬ ሌሊት ወደ ካይሮ እንደሚያቀናም ታውቋል። ኢትዮጵያ መድን የሁለተኛውን ዙር የመጀመሪያ ጨዋታ በግብፁ ጁን 13 ስታዲየም ላይ የፊታችን ቅዳሜ ከፒራሚድ ጋር የሚገጥምም ይሆናል።